የተከበራቸው አድማጮች ወደ ወቅታዊ ዘገባ እናልፋለን። ይህም በሊኩድ ፓርቲ የክኔሴት አባል ከዶክተር ጸጋ መላኩ ጋር የሚሆነው ይህም ንሆ በትናንት ማታም ጠቅላይ ሚኒስትር ብንያሚን ናታንያውና የአሜሪካ ፕሬዚዳንት አስተናጋጁ ዶናልድ ትራምፕ በዋሽንግተን ቤተ መንግስት የጋራ ጋዜጣዊ መግለጫ ሰጡና ትራምፕ በጋዛ ሰርጥ ያለውን ጦርነት ለማስቆምና የጠለፉትን ሰዎች ለማስለቀቅ የሚል ሀሳብ ይፋ አደረጉም። በተመለከተም እንዴት ይታያል? የክኔሴት አባል ጸጋ መላኩ ጤና ይስጥልን። ጤና ይስጥልኝ ይሻያው ጤና ይስጥልኝ ሰጠኝ። እንዲሁም የተከበራችሁ አድማጮች ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁን? እግዚአብሔር የተመሰገነ ይሁን። እንግዲህ በተጨባጭ ዘገባ፣ አዎ ጥሩ ዜና ይወጣል ይሰማላችሁ። ከትናንት ወዲያ ፕሬዝዳንት ተናግረው ነበረ። እናም ይህንን የሳቸው የሰላም እቅድ እንበለው የተኩሱን ለማስቆም እና የተጠለፉ ዜጎች እንዲለቀቁ በሚል መግለጫ ሰጥተዋል እና ይህን በተመለከተም እዚህ ላይ በጥምሩ መንግስት ያላችሁ የክነሴት አባላት አስተያየታችሁ ምን በመጀመሪያ ደረጃ በእውነት በትላንትና ዕለት ጠቅላይ ሚኒስትራችን ቢንያሚን ናታንያው እና የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለመላው የዓለም ሕዝብ ያቀረቡት የመካከለኛውን ምስራቅ ውዝግብ በተለይ የሐማስ ሽብር ፈጣሪ ድርጅትን በተመለከተ ያቀረቡት ሀሳብ በጣም የሚያስደስት ነው። ይኸውም ይህ ከተሳካ ሙሉ በሙሉ እስራኤል ያቀደችው ተሳካ ማለት ነው። ለማስታወስ ያህል ጠቅላይ ሚኒስትር ቢንያሚን ናታንያው ይቅርታ፣ ጠቅላይ ሚኒስትር ቢንያሚን ናታንያው ምንድን ነው ያሉት? በመጀመሪያ ደረጃ የሐማስ ሽብር ፈጣሪ ድርጅትን ከአዛ ማጥፋት፣ የተጠለፉ ወገኖቻችን መመለስ፣ ከዛም አዛ ከተለያዩ የጦር መሳሪያዎች ነጻ እንድትሆንና አዛን ይቅርና ሐማስ የፍልስጤም ራስ ገዛ አስተዳደር አስተዳደሩን እንዳይረከበው ሌላ አካላት እንዲረከበው የሚል ነው እና የእስራኤል መንግስት ያቀረበው ሀሳብ ወይም ደግሞ ጠቅላይ ሚኒስትራችን ቢንያሚን ናታንያው ያቀረቡት እቅድ እነሆ በትላንትናው እለት በቀረበው የችግሩን መፍትሄ ይሆናል የተሰኘውን በተመለከተ ከአሜሪካ ፕሬዚዳንት ጋር ተወያይተው ያቀረቡት በትክክል ከሆነ በሰባ ሁለት ሰዓት ውስጥ የተጠለፉ ወገኖቻችን የሚለቀቁ ከሆነ ሀማስ ከአካባቢው ድራሹ የሚጠፋ ከሆነ በአዛ ቀበሌ የጦር መሳሪያ እንዳይኖር የተውጣጣ ሌላ አካል አካባቢውን እንዲያስተዳድር የሚለው ይህ በሙሉ በተግባር ከዋለ ሙሉ በሙሉ የእስራኤል ጠቅላይ ሚኒስትር ቢንያሚን ናታንያው ያቀረቡት እቅድ በተግባር ዋለ ማለት ነው። ሰላም ጸጋ፣ አሁን መንግስታችሁ በተለይ ይዞት የነበረው ቅድ በጦርነት የሐማስን ድርጅት አንበረክካለሁ የሚል ነበረ እና ጦርነቱም ሲካሄድ የነበረው አሁን በድርድር መሆኑ ካስፈለገ እና እንደዚህ እርግጥ ውጤታማ የሚሆን ከሆነ በጣም ጥሩ ነው። ሁሉም የሚፈልገው ነው። ስኬታማ ነው ማለት ይቻላል ወይ፣ በእናንተ ቅድ ቀደም ከነበረውና አሁን ትራምፕና ናታንያው ካቀረቡት አንጻር? በትክክል ቀደም እንደገለጽኩት፣ ሰጠኝ የእስራኤል ዓላማዋ ምንድን ነው? ሀማስን ማጥፋት ነው። ሀማስን ማጥፋት እንሆ ቀንደኛ መሪዎችን በተለያዩ አጋጣሚዎች በኢራንም እስማኤል ኸንየን ስሪዋንን በአዛ ሌሎችንም በተለያዩ ቦታዎች እየተከታተለች እስራኤል ደምስሳለች። የቀሩተኝ በአዛ የሚገኙ ታጣቂ ክፍሎች ናቸው። ስለዚህ እስራኤል ምንድን ነው ያለችው የሀማስ ሽብር ፈጣሪ ድርጅት ትጥቁን ፈትቶ ከአካባቢው ይውጣ። ከወጡ ምንም ችግር የለብንም፣ ካልወጡ ግን እናጠፋቸዋለን ነው። ስለዚህ ጠቅላይ ሚኒስትራችን ያቀረቡት እቅድ ነው። በትክክል በትላንትናው ዕለት ከአሜሪካው ፕሬዚዳንት ጋር ባንድ ላይ ይሄንን ያቀረቡት። ሌላው የሚያስደስተው እዚህ ላይ አንደኛ የጎሬላ ፋይተር ወይም ደግሞ ሽምቅ ተዋጊዎችን እንግዲህ ተመልከቱ ኢራንን በአስራ ሁለት ቀን ውስጥ ሂዝቡላን በአጭር ጊዜ ውስጥ ይሄ ሁሉ አይተናል። ሽምቅ ተዋጊዎችን በየቦታው ሄዶ መዋጋት የሰው ቤት ገብተው ቆፍረው ዋሻ ውስጥ ልጆችና ሴቶችን መጠለያ አድርገው ትምህርት ቤቶችን፣ የተለያዩ የጤና ጣቢያዎችን፣ ሆስፒታሎችን፣ የተለያዩ ተቋማትን፣ መስጊዶችን ሳይቀር መጠለያ አድርገው ለሚዋጋ ሽምቅ ተዋጊ ድርጅት ሙሉ በሙሉ እደመስሰው ማለሁ ማለት ከባድ ነው። ነገር ግን ሀማስ ተዳክሟል፣ ሁላችን እንደምናውቀው እና የቀረበው ሀሳብ ትክክለኛ ሲሆን የእስራኤል ተቀባይነት ያገኘ ሲሆን፣ ትልቁ ነገር በአካባቢው የሚገኙ የአረብ ሀገራት በዚህ ጉዳይ ላይ መተባበራቸው እና በጉዳዩ ላይ እነሱም መሳተፋቸው፣ ሀማስ ምንም አማራጭ የለውም በአሁኑ ሰዓት። ለምን ያለ እንደሆን የአካባቢው የአረብ ሀገራት በሙሉ በዚህ ላይ ይሳተፋል። አሁን በጠቅላይ ሚኒስትር ቢንያሚን ናታንያሁን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባለፉት በብዛት ሲነገር የነበረው ዶናልድ ትራምፕ እዚሁ ሃያ አንድ አንቀጾችን ያካተቱ እነዚህ ላይ ተኩሱን ለማስቆም እና የተጠለፉትን ሰዎች ለማስለቀቅ ሐማስ ደግሞ ምን እርምጃ እንደሚወሰድበት በዝርዝር መቸም ትራምፕ ከብዙ በጥቂቱ ትናንት ማምሻ አስታውቀዋል እና አሁን የእሳቸውን መግለጫ በይፋስከ ለመስማት ሁሉም ሲጠብቅ ቆይ የነበረ ሰማን ጠላፊው ሐማስ ምላሽ አልሰጠም እንዴት ነው አዎ እናስብበታለን ያለ ሀማስ አሁን ሰባ ሁለት ሰዓት ተሰጥቶታል ከትላንት ጀምሮ በሰባ ሁለት ሰዓት ውስጥ የተጠለፉትን ሊለቅ ነው የማይለቅ ከሆነ እስራኤል የፈለገችውን እርምጃ እንድትወስድ አሜሪካ ሙሉ በሙሉ ለእስራኤል ፈቃድ መስጠቷ ነው አው ስለዚህ ሀማስ አሁን አማራጭ የለውም ያለው አማራጭ የሚደግፈው አካልም የለም የአረብ ሀገራት ራሳቸው ሐማስን ተቃውሞው ነው። በዚህ ጉዳይ ላይ ተሳትፎ የሚያደርጉት በዚህ ስምምነት ላይ ሁሉ የቀረቡት እና እኩል አብሮ ለመራመድ የሚፈልጉት ግብፅን ብንወስድም፣ ሳውዲ አረቢያን፣ የተለየ አረብ ዩናይትድ አረብ ኢምርትስ የምንላቸው ብዙ ሀገራት በሙሉ በዚህ የተሳተፉት ለዚህ ነው። ስለዚህ ሀማስ በዚህ ሰባ ሁለት ሰዓቱ ውስጥ እንግዲህ ቀንሷል፣ የቀረው ጥቂት ነው። እነዚህን የሚለቅ ከሆነ የሁኔታው በተግባር ዋለ ማለት ነው። እማይለቅ ከሆነ ግን እስራኤል የሚያስፈልጋትን እርምጃ መውሰዷ የማይቀር ነው። ያ ሲባል ከአሁን በፊት አልወሰደችም አይደለም። ከአሁን በፊት ጥንቃቄ የተሞላበት ነበረ። በዓለም አቀፍ ደረጃም ቢሆን የሚቀርበው ወቀሳ ምንም እኛ ተበድለን እኛ ተጎድተን ሽብር ፈጣሪዎችን ማውገስ ሲገባ ለሽብር ፈጣሪዎች ሀገርን ውስጥ የሚሉ ሀገራት በሙሉ ይሄን ውሳኔ በተመለከተ በአሁኑ ሰዓት ሁሉም ያመኑበት ነው። እና ሀማስ በጣም ትንሽ የሆነ የሽብር ፈጣሪ ድርጅት ይህን የማይቀበል ከሆነ ያው ዝሮ ዝሮ መጥፋቱ የማይቀር ነው። አሁን እንግዲህ ጠቅላይ ሚኒስትር ናታንያሁ ከመጡ በኋላ የግድ በካቢኔው ማጸደቅ ያስፈልጋል። ይህንን የስምምነት ሁኔታ የተኩስ አቁም ሀሳቡን በመንግስትስ በኩል በጥምሩ መንግስት ምን አይነት ተጽዕኖ ሊያመጣ ይችላል? ተመልከቱ፣ በጥምሩ መንግስት ተቃውሟቸውን የሚያሰሙ የፖለቲካ ፓርቲዎች አሉ። ለምሳሌ ጽዮኑት ዳቲት በስሞትሪች የሚመራው እንዲሁም ኦጽማ ይሁዲት በብንግብር የሚመራው ይህን ስምምነት ይቃወማሉ። ነገር ግን አብዛኛው የእስራኤል ህዝብ የሚደግፈው ነው። አብዛኛው የክኔሴት አባል የሚደግፈው ነው። አብዛኛው የፖለቲካ ፓርቲ የሚደግፈው ነው። ከጥምሩ መንግስት ይወጣሉ ብዬ አልገምትም። እነዚህ ሁለቱ ፓርቲዎች ከወጡ ደግሞ በአሁኑ ሰዓት በውጭ የሚገኙት ተቀናቃኝ የፖለቲካ ፓርቲዎች ሁኔታውን ስለሚደግፉ በዚህ ጉዳይ መንግስት እንዲወድቅ አይፈልጉም። እነሱ መጨመር ይፈልጋሉ። መልካም ውጤት ሲመጣ እንግዲህ ብሔራዊ ጥቅምም አለ። ከዛም መልካም ውጤት ሲመጣ ሁሉም ተሳታፊ መሆን ይፈልጋል። እና በእርግጥ በተለይ ሁለቱ የፖለቲካ ፓርቲዎች የሚያሰሙት ንግግር ይሄ ስምምነት ደካማ ነው፣ ለእስራኤል ለእስራኤል ጥሩ አይደለም የሚል ነው። መንግስትን ለቀው ሊወጡ ይችላሉ ብላችሁ ስጋት አላችሁ? ምናልባት ቢወጡ ምን አይነት ሁኔታ ሊኖር ይችላል? ይወጣሉ። የሚል ግምት የለኝም። ሰጠኝ ለምንድን ነው ያልክ? እንዲሁ ቢወጡ በእነሱ ፋንታም ይገባሉ። ይሄ ነው ትልቁ ናቸው። አዎ ሌሎቹ በኦፖዚሽን ወይም በተቀናቃኝነት የሚገኙ የፖለቲካ ፓርቲዎች ይሄን የቀረበውን የተጠለፉትን፣ መመለስ ሐማስን ከአዛ ማጥፋት፣ የእስራኤል ጸጥታ ለወደፊቱ እንዲጠበቅ ሌላ አካል እንጂ ፍልስጤማውያን በውስጡ እንዳይጠብቁ የሚለውን ዋሻዎቹ በሙሉ እነዚህ በሙሉ እርምጃ እንዲወሰድ እና እንዲፈራርሱ የሚለውን የእስራኤል ጸጥታ ለወደፊቱ እንዲጠበቅ ይሆናል። እስራኤል ከመሰላት እንደፈለገችው ገብታ የሽብር ፈጠራ ድርጊት ከተፈጸመ ወይም ከተተኮሰ አስፈላጊውን እርምጃ መውሰድ ትችላለች የሚለውም ከዚህ ስምምነት ውስጥ አለ። ይሄን ይሄን የማይቀበል እስራኤላዊ ያለ ብዬ አልገምትም። ስለዚህ ሌሎች ፖለቲካ ፓርቲዎች ይገባሉ ወደ ጥምሩ መንግስት በቀጣይነት የሚታይ ሁኔታ ነው። ውሳኔውን በተመለከተ ተግባር ላይ እውነት ይለቀቃሉ የተጠለፉት ሰዎች የሚለው ተኩስ አቁሙ ይተገበራል ተገበራል የሚለው በቀጣይነት የሚታይ ነገር ነው። እንግዲህ አሁን በትናንት ማታም በዋሽንግተን በነጩ ቤተ መንግስት እንበለው ዋይት ሀውስ ቤተ መንግስት እንበለው አስተናጋጁ ፕሬዚዳንት ትራምፕ ባሉበት ጠቅላይ ሚኒስትር ብንያሚን ናታንያውም ከሦስት ሳምንታት በፊት ባልሳ ሰዓት እስራኤል በወሰደችው የማጥቃት እርምጃ በኳታር ዋና ከተማ ዶሃ የሐማሶችን ቀንደኛ አሸባሪዎች ላይ አጠቃች ተባለችና፣ ይህን ምክንያት በማድረግ ኳታር ተቀይማ ነበረ። ይህ እርምጃ በሚል በትራምፕ ፊት ጠቅላይ ሚኒስትር ብንያሚን ኔታንያሁ ከኳታሩ መሪ ጋር ተነጋግረዋል እና ይቅርታ ብለዋል። ይህም እንዴት ነው፣ እንዴት ይታያል? ይሄ ተመልከቱ። በእውነት በመጀመሪያ ደረጃ የሀማስ ሽብር ፈጣሪ ድርጅቶች ለመደምሰስ የተወሰደው እርምጃ ባለመሳካቱ በጣም አዝናለሁ። እነዚህ ጠላቶቻችን መጥፋት አለባቸው፣ የትም ቦታ ቢሆኑ። ካታር በአንድ በኩል ለእነዚህ ሽብር ፈጣሪዎች መጠለያ ሰጥታለች፣ በሌላ በኩል ለድርድር ትቀመጣለች ከአሜሪካ ጋርም የጠበቀ ገንዘብ ሰጭ ለሀማስ ገንዘብ ያሰባሰበ ገንዘቡን ያገኘው ከካታር ነው። አዛዋቸው አዎ፣ ከገንዘብም አልፎ ይሻያው በተጨማሪ እነዚህ ሽብር ፈጣሪዎች እኮ መሪዎች፣ የውጭ ጉዳይ ተጠሪዎች ካታር ውስጥ ነው ያሉት እና ለሽብር ፈጣሪዎች መጠለያ ሰጥታለች። ስለዚህ እነዚህ ሰዎች መደምሰስ መጥፋት ነበረባቸው ባለመሆኑ በጣም አዝናለሁ። ነገር ግን አንድ ነገር ያለ ምንድን ነው? አንደኛ የእስራኤል መንግስት የወሰደው እርምጃ ተገቢ ነው። ለካታርም ምልክት ነው። ሽብር ፈጣሪዎችን የሚደግፉ ወይም መጠለያ የሚሰጡ በሙሉ ዝም ብለን አናያቸውም። ክልላቸው መግባት እንችላለን፣ መደምሰስ እንችላለን። ኃይላችንን ማሳየት ነው። በሌላ በኩል ካታር የምትጫወተው ሁለት ጨዋታ፣ በአንድ በኩል ለድርድሩ ቀደምትነ ትላለች፣ ግብፅ እንድትገባ አትፈልግም። ከግብፅ ጋር ፍክክር አላቸው። በሌላ በኩል ደግሞ ሽብር ፈጣሪዎችን መጠለያ ሰጥታለች። ስለዚህ ካታርም ቢሆን በዚህ ጉዳይ ላይ መጠንቀቅ አለባት። እኛ ማንንም አንፈራም። ከፈለግን የአየር ክልል የካታር እንኳን የካታር የኢራንን በጣጥሰን ገብተናል። ስለዚህ ችግር የለብንም ነው። ግን በሌላ መልኩ ደግሞ ስንሄድ እስራኤል ፍላጎቷ እነዚህን ሽብር ፈጣሪዎችን ለመግደል ነው እንጂ የካታርን ዜጎች ለመግደል አይደለም። ስለዚህ በዚህ በተወሰደው እርምጃ አንድ የካታር ዜጋ በጸጥታ ጉዳይ የሚሰራ ሰው ሙቷል። ያ ነው እና እስራኤል የካታር ዜጎችን ለመግደል ፍላጎት የላትም፣ ከካታር ጋር ጦርነት የላትም። እስራኤል ፍላጎቷ ካታር የደበቀቻቸውን የሽብር ፈጣሪ ድርጅት የሀማስን ቀንደኛ መሪዎች እዛ ሆነው ጥቅምት ሰባት እንዲፈጸም መመሪያ የሰጡ እዛ ሆነው ውድ ሆቴል ተቀምጠው ያ ድርጊት ሲፈጸም የጨፈሩ የሰገዱ፣ የተደሰቱ እንደ እስማኤል ሀኒያ የመሳሰሉት ከካታር ወይም ከኳታር ወጥቶ ኢራን ሄዶም ኢራን ደምስ ሰነዋል እና ይሄ መሆን ያለበት ነው። ለዚህም ነው ከኳታር ህዝብ ጋር ጠብ የለንም። የኳታር ዜጋ ለመግደል አላማ የለንም። በአጋጣሚ በሞቱ እናዝናለን። ያ ማለት ሀማስን ነገር ዝም ብለን እናያለን አይደለም። እሺ ሌላው ከዚህ ሁለቱ መሪዎች ካቀረቡት አንደኛው፣ በተለይ ደግሞ ትራምፕ ካቀረቡት በሂደት የፍልስጤም ሀገር የመቋቋም ሁኔታ አለ። ናታንያው ደግሞ መግለጫን በሰጡበት ሁኔታ የፍልስጤም ሀገር ሊቋቋም አይችልም ያሉበት ሁኔታ አለ እና ይሄ እርስ በርሱ አይጋጭም ወይ? ነው በመጀመሪያ ደረጃ አሜሪካ የተከሆነ ባለፈው ጥቂት ቀናት በተባበሩት መንግስታት ድርጅት አመታዊ ጉባኤ ላይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ምንድን ነው ያሉት? የፍልስጤም ሀገር ይቋቋም የሚለውን አልደግፍም። ይሄንን ያቀረቡትም ተሳስተዋል። ይሄ ማለት ለሐማስ ሽብር ፈጣሪ ድርጅት ሽልማት መስጠት ነው። ገድሎ ጨፍጭፎ አቃጥሎ ደፍሮ ጠልፎ ወስዶ ሽልማት መስጠት ነው አልቀበለውም፣ ሲሉ በይፋ አስታውቋል። በተባበሩት መንግስታት ድርጅት ይሄ ነው ትልቁ የመጀመሪያ የአሜሪካ መመሪያ። በሁለተኛ ደረጃ በእኛ በኩል የፍልስጤም ህዝብ፣ የፍልስጤም ሀገር ከእስራኤል ጎን ይቋቋም ማለት በዚች ጠባብ ሀገር፣ በእስራኤል በጠባብ ሀገር ውስጥ የፍልስጤም ሀገር ከተቋቋመ ምን ያክል ለጸጥታዋ አስጊ ነው። ስለዚህ የፍልስጤም ህዝብ የራሱ ሀገር ይኑረው የሚለውን አንቀበልም። እንዲያውም በእኔ በኩል መሆን ያለበትኝ በገዛ ፈቃዳቸው አዛ ይልቀቁ የሚለው ፕሮግራም በሌሎቹም አካባቢ መሆን አለበት። ካልለቀቁ በሰላም ካልኖሩ ያው እርምጃው ግጭቱ ይቀጥላል ማለት ነው። ስለዚህ ካጠገባች እንግዲህ የእስራኤልን ጥበት ተመልከቱ። ሌላው የሚገርማችሁ ተመልከቱ። ምንድም ነው የሚሉት? ነጻን ፍልስጤምን ነጻ እናድርግ፣ ፍሪ ፓለስታይን ፍሮም ዘ ሪቨር ቱ ዘ ሲ ማለት እስራኤል ፍልስጤምን ነጻ እናድርግ ከዮርዳኖስ ባህር እስከ ሜዲትራኒያን ከዮርዳኖስ ወንዝ እስከ ሜዲትራኒያን ባህር የሚለው አባባላቸው እስራኤል እናጥፋት ነው። ስለዚህ እኛው በራሳችን አገር ሰጥተን አጥፉና አንልም። የማይሆን ነገር ነው። የእስራኤል ህዝብም ተሰምታችሁ ከሆነ በተለይ ጥቅምት ሰባት ከሆነ በኋላ ሰላም ይመጣል ብሎ ሲያስቡ የነበሩ በአዛ ሰርጥ የነበሩ ብዙ የረዱ ለፍልስጤማዋን ከተገደሉ በኋላ የእስራኤል ህዝብ አብዛኛው ድሮ ከነበረው በበለጠ የፍልስጤም ሀገር የሚባል በአጠገባችን ድሮር አይፈልግም። ዶክተር የክኔሴት አባል ጸጋ መላኩ ለሰጠሽው ትንተናም እናመሰግናለን። በጣም ነው የማመሰግነው። እንግዲህ ስምምነት በተግባር ውሎ እነዚህ የተጠለፉት ሰዎች መጥተው የምናይ ያድርገን። የሁላችን ብሩህ ተስፋ ነው። ጤና ይስጥልኝ።